አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ድና የተከበራቸው የእስማኤል ፈርኒቸር ቤተሰብ እንዴት ናቸው? ናተቸናል። ሰሞኑን ሰላም በላቸውናው። ዛሬ ደግሞ አዲስ ነገር ነው ይዘንድላቸው የመጣ ነው። ዛሬ ጠዋት ነው የመጣ ነው። አዳዲስ እቃዎች አሉበት ዲስካውንት የወጡ ማለት ነው፣ የፈርኒቸር እቃዎች ግን የዛሬው እቃ ካመለጣችሁ ማለት ነው በጣም በጣም እንደተሸወዳችሁ ነው የምቆጥሩት። ምክንያቱም አዳዲስ እቃዎች ናቸው፣ በጣም ያማምሩ። ለሱቃችን ነው የዘረጋ ነው። ለራሱ በጣም ውድ የሆነ ቀለም ነው የተቀቡት። ለየት ያለ እቃዎችን አምጥተናቸው በጣም ላይ እያደረጋቸው ቪዲዮን ተከታተሉ እስከ መጨረሻ። ዛሬ አብረን ነው የምትፈልጉት ሁሉም ነገር አለ። ቀጣይ ደግሞ የምትፈልጉትን ነገር ጥያቄ ማቅረብ ትችላላችሁ። ማለት ጋር መታችሁ ምን የምትቸገሩ ነገር በአየር ላይ በዲስካውንት የቀረበ እቃ አለ። ስለዚህ ለማንኛው ዳይ እሺ። እንግዲህ ከስንት ጊዜ መጥፋት በኋላ መጥቻለሁ። ወደ ሁለት ወር ይሆነኛል ይመስለኛል ቪዲዮ ከለቀኩኝ፣ ሱቁም ከፍቼ አላውቅም። ትንሽ ያው እንደምታውቁት ብዙዎቻችሁ ከዚህ በፊት አያቴ ሞተ ብዬ ነግሬያችሁ ነበረ። በሱም ለቅሶ ምክንያት ወደ አንድ ወር ነበር የጠፋሁት ከዛ ቀጥሎ ደግሞ ድንገት አጎት የሞተብኝ። እንግዲህ ሁላችንም ተራችንን ነው የምንጠብቀው። የሞቱትንም አላህ ይራህማቸው ለእኛም አላህ ሰው ብሩን ይስጠን እያለን እንግዲህ ወደ ስራችን ተመልሰናል። ምንም ማድረግ አይቻልም። ሁላችንም ተረኛንን ብቻ ሰዓቱ ሲደርስ እንግዲህ አላህ በኸይር መንገድ ይውሰደን ነው የምላችሁ። ሀባይብ ዛሬ እንግዲህ በዲስካውንት ነው የመጣንላችሁ እነዚህ በሙሉ ለሽያጭ የቀረቡ እቃዎች ናቸው ማለት ነው። እንዴት የኛ እቃ ሳይወጣ ለሽያጭ የሚቀርብ እቃ የምትሰሩት የምትሉ ልጆች አላችሁ። ብዙ ጊዜ የበፊት ትእዛዝ ስለሆኑ አሁን ላይ እቃችሁ እንዲወጣላችሁ የምትፈልጉት አንድ አይነት ተመሳሳይ ነው፣ ፎቶ ማለት ነው። ስለዚህ እንደዚህ አዳዲስ ነገራቶች ደግሞ ሰው ይፈልጋል ሱቅ ላይ እና ለዛ ሲባል አዳዲስ ነገራቶችን እስማይል እየሰራ ወደ ሱቅ ያመጣል። እና በዚህ አጋጣሚ እኔም ለጓደኞቼ በአየር ላይ ቸኩለው ለሚፈልጉት መግዛት በዛ ላይ ደግሞ አዳዲስ ነገር በቀጠሮም ለማሰራት ለሚፈልጉ አሁን ላይ ፋሽን የሚባሉትን እነዚህን የመሳሰሉ ይዤላችሁ መጥቻለሁ ማለት ነው። ዛሬ ጠዋት ነው የመጣ ነው። ሱቁም ብዙ ጊዜ ተዘግቶ ስለነበረ በጣም አቧራ ብቻ ነበርና እንዲሁ ሲያጸዳ ሲል ደክሞት ውስጥ ሚቁጭ ብለል እስኪ ከቀረጸኝ በደንብ አድርጌ ያሳያችኋለሁኝ። ውጭ ላይ ደግሞ በጣም የሚያምር ሶፋም አለኝ ማለት ነው። ሶፋ ለምትፈልጉ ልጆች በአየር ላይ እነዚህ በሙሉ በቀጠሮ የተሰሩ ሳይሆን በራሳችን ምርጫ ኳሊቲና ቆንጆ የተባሉ ለሽያጭ አዲስ ፋሽን ናቸው ብለን የሰራናቸውን ነው ማሳያችሁ ማለት ነው። እንደዚህ እነዚህ አይነቶቹን እንግዲህ ታገኛላችሁ። ሱቃችን ላይ ከመጣችሁ አድራሻችን ሪፍት ቫሊው ፍለፊት ትልቁ መስጂድ ስር ውብ አረቢያን መጅለስ ይላል ታቤላችን ማለት ነው። እና ይሄ ኮስሞ እንግዲህ የልብስ መልበሻ አለው ማለት ነው። እንደዚህ የሽቶና የሰዓት ማስቀመጫ ውስጥ ላለው በተንሸራታች በር ቁመታችሁ ምናምን ማየት ለምትፈልጉ እዚህ ውስጥ ፏፈሽ ነው ማለት ነው እና ይሄንን የሚመስለው ላቸዋለው ኛ ባይብ ወደ ስራዬ ተመልሻለሁ። በዚህ አጋጣሚ ብዙ ልጆች እኔ ለቅሶ ላይ ሁኜ ያው የወደ አስር ልጆች ከዛ በላይ ቢሆን እንጂ ከዛ በታች አይሆንም፣ የወጣ እቃዎች አሉ። ግን እየቀረጸ አስቀምጦልኛል። እስሚና ቪዲዮ እንግዲህ ብዙም አይዋደዱም፣ እና እያቀናበረ መልቀቁ አልተመቸኝም። እኔ ሰው እኛ ሀገር በጣም ከባድ ነው፣ ለቅሶ ትቀመጣላችሁ፣ ለቅሶ ካበቃ በኋላ ደግሞ ገዳ እንደገና ደግሞ ቤታችሁ ስትመለሱ ደግሞ ጎረቤት ገዳ እያለ ይመጣል እና በዛ በዛ ምንም አልተመቻችልኝም። የስልኩ ስራ ለዛ ነው የጠፋው። ታባይብ ከዚህ በኋላ አለውኝ እኛ እቃችሁ ወጥቶ እቃችን ሳናየው ሀዊ እያላችሁ በጣም የከፋችሁ ልጆች አላችሁ። የእናንተንም እያንዳንዱን ቪዲዮ ከዚህ በኋላ ቀን በቀን እለቅላችኋለሁ ማለት ነው። ሰሞኑን እየወጣ ያለ በብዛት አለ። ትናንትና ለራሱ ወደ ወግዲ እንግዲህ የተጫነቃለኝ ሰሞኑም የብዙ ልጆች እቃ ነው የተጫነው። የሁላችሁንም እያቀናበር ኩለቅላችኋለሁ ኢንሻአላህ ጠብቁኝ። ዛሬ ግን እቺን በአየር ላይ የሚፈልግ ካለ የተሰራ እቃዎች እጅሽ ላይ አለሽ እንዲህ እያላችሁ ስለምጠይቁ በውስጥ ለእናንተ ነው እጅ የመጣሁት ማለት ነው። ይሄ ኮስሞ አዲስ ነው። አልጋውን እዛ ጋር እንዳያችሁት ነው። ቅድም ቦክስ አለው ከታች፣ የብርድ ልብስ ምናምን ማስቀመጫ ራሳችሁን ቁጭ ብላችሁበት እነዚህ ማሳያችሁ ኮስሞ እዚሁ አልጋቸው አለ። ይህም በጣም ነው የሚያምረው። ሀልጋ አለው ቁም ሳጥን አሁን ሱቅ ላይ ለማምጣት ስለማይመቸኝ ነው። የራሱ ቁም ሳጥን አለው ማለት ነው። በሚፈልጉት ሳይዝ የራሱ ኮዝሞ የራሱ ቁም ሳጥን በጣም ነው የሚያምረው። በነገራችን ላይ ጠቅላላ ቅብ ነው የእሱ ሀልጋ አሁን እዚህ ሲራ ያለው ነው ያችሁት። ይሄ በጅ የምነካው አልጋ ና ያ ኮዝሞ ማሽ ነው ባለ አበባ ይባላል ማለት ነው። ፍላወሩ አልጋ እንለዋለን። በጣም ቆንጆ ነው። ሲዘረጋ ነው የሚያስታውቀው፣ ግን ሱቅ ውስጥ መዘርጋት አልችልም። ሁለት ኮሜዲ ነው አለው ሜትር ከ50 አልጋ ነው ማለት ነው ዋጋ በጣም ቅናሽ አድርገንበታል በፊት ከምንሸጠው ላይ ማለት ነው ይሄ በተለይ ከሱ ቀጥሎ ያለው እርሳስ ከለሩ አልጋ በጣም ተመራጭ አልጋችን ነው እንግዲህ መውሰር ለምትፈልጉ ይሄ ደግሞ የሰንዘራው ይባላል ማለት ነው ባለ መጋረጃ ሰንዘራ አልኩኝ ባለ መጋረጃው ኮስሞ ይባላል አልጋውን ደግሞ አሳያችኋለሁ እኚህ የዚህ የኮስሞ አልጋ አሁና ማሳያችሁ ነው የሚሆነው ማለት ነው። እነዚህ እቃዎች በጣም ጽድት ጽድት ያሉ ኳሊቲ እቃዎች ናቸው። ዋጋቸውም በጣም አሪፍ የሚባልና ያልተጋነነ ነው ማለት ነው። ይሄ ሁላችሁ ባለመጋረጃ አልጋ ይባላል። እስኪ ከስሩ ያሉትን ኮስሞች ምናምን አነሳስጄ በደንብ ማሳያችሁ ነው የሚሆነው ሁሉም አልጋዎች ሜትር ከሀምሳ ናቸው። ግን እናንተ ክፍላችሁ ሰፊ ከሆነ ሁለት ሜትር ማድረግ ትችላላችሁ። ሜትር ከ80 ማድረግ ትችላላችሁ። ያ ማለት እንደ ቤታችሁ ስፋት ማለት ነው። ለኢትዮጵያ ግን ብዙ ጊዜ ሜትር ከ50 ስለሆነ ሰዎች የሚገዙ ሜትር ከ50 ነው። እንዳለ ሰርተን ያመጣ ነው። ይሄ እንግዲህ የመጋረጃው አልጋ ይባላል። ሲዘረጋ በጣም ነው የሚያምረው። በውስጥ መስመር አናግሩኝ የምትፈልጉ መግዛት እነዚህን አየዘረጋወኝ በውስጥ ልክላችሁና ንገበያ ያያለን ማለት ነው። የራሶቹ ቡድ ብረት ሁሉ ነገር የተሟላ ነው። ኮስሞም ቁም ሳጥንም አለው። በጣም ነው የሚያምረው ማለት ነው እንደምትመለከቱት፣ ቅቡ ለራሱ ለየት ያለ ነው። ምንም አይነት ሌዘር የለውም። ሌዘሩ ተላጠብኝ ምናምን ብሎ ስጋት የለም ማለት ነው። እንደፈለጋችው እየወለወላችሁ መጠቀም ብቻ ነው። ይሄ ውድ ቀለም የሚባለው ነው የተቀባለት ማለት ነው። ለዚህ ደግሞ ሲሊቨርና እንትን ከለሩ ደግሞ አልጋው የራሱ ኮስሞ እና ተጨማሪ ደግሞ የቁመት መስተዋት እዛች ጋ ያለው፣ ቅድም አሳይቻችሁ ነበረ፣ ረስቼ ነው እንጂ ማለት ነው። አሁን ዳይ ወደ ሶፋው፣ ይህን ሶፋ በዚህ ከለር አንድ ከዚህ በፊት አዲስ አበባ በታች አውጥቻለሁኝ። በጣም የሚያምርና ኤል ምቾት ያለው እንደዚህ ሳሎናችሁ ላይ ተኝታችሁ ብትፈልጉ፣ እንግዳ ቢመጣባችሁ የት አስተኛለሁ ብላችሁ አታስቡ። በጣም ቆንጆ ነው ማለት ነው። እዚ ጋር ማብሪያት አለው፣ ግን ውጭ ላይ ስለሆነ መሰኪያን ያጣሁት። ይሄ የሰባት ሰው ከእነት ቴብሉ ነው። ከዚህ በፊት በነገራችን ላይ ከእንትን ላይ ልከውልን ነው፣ በሌላ አይነት ጨርቅ ሰርተን ሰጥተናል። በዚሁ አይነት ከለር ደግሞ ተመሳሳይ ሰርተን ከዛ ስላማረ መልሰን አሁንም ሰራ ነው ማለት ነው። በጣም ቆንጆ ነው። በጣም ዲስካውንት ተደርጎበታል። እና ይሄንንም ሶፋ በአየር ላይ መውሰድ ትችላላችሁ፣ ከነቴ ብሉ ማለት ነው። ይሄ ብራንቾኒ ምናምን እንዳለ ጎማ ነው እግሩ ተንቀሳቃሽ ማለት ነው። እንደ ጋሪ ተንቀሳቃሽ ነው። ቤት ስታጸዱ ማንኛውም ሰው ጉልበት ምናምን አይፈልግም። እንደዚህ በአንድ እጃችሁ እያንቀሳቀሳችሁ ሁልንም መጠቀም ትችላላችሁ ማለት ነው። በጣም ነው የሚያምረው። ቤት ያው ሱቄ ጠባብ ስለሆነች ነው እንጂ ቤት ውስጥ ላይቱ ምናምን በዛ በኩል ያለውን አብርቼ እንደዚህ ማብሪያት አጠፋፍታችሁ ማታ ማታ ለራሱ የራሱ ከለር ይሰጠዋል። ማብሪያቱ ብዙ አይነት ሶስት አይነት አራት አይነት ከለር አለው። እሱን እየቀያየራችሁ እዚሁ ሶፋው ላይ መጠቀም ትችላላችሁ ማለት ነው። ይሄ ከነቴ ብሉ ዲስካውንት የወጣ ሶፋ ነው። ከዚህ በፊትም ብዙ ጊዜ አይታችሁታል። ይሄን ሶፋዬን ተወዳጅ እና በጣም ቆንጆ የምንለው በጥራት የተሰራ ነው ማለት ነው። ይሄንን ሶፋ የምትፈልጉ ልጆች በአየር በጄ ላይ አለ፣ መውሰድ ትችላላችሁ ማለት ነው። ይሄ ሰባት ሰው ነው ፕራይዝ አለው ባሬ ሰርፕራይዝ ዛሬ እንግዲህ ጧት ጀምሮ ሲለፋው ስለዚህ ምን አመጣሁለት ቄጣ ነው እንዴ የሀገራችን ይሄ ስፔሻል ጣ

እችን አስቀርቶ አልወድም ማለት አይከብድም። ሰዎች እዩ ሳይወልድ ብላ ሁለት ልጆች አሉኝ አለ። እቺን ሁለት ወለ ልጆች አይ አባት አይ አባት ልጅ ልጅ ከማለት ውስጥ መጀመሪያ ምን እራስህን፣ ከዛ ልጆችህን።